የጨሪቃ ፋሚሊ ቤተሰብ በሙሉ የሀይሚና የብሩኬ አድናቂዎች ወዳጆች፣ የሁልጊዜ ምኞታቸው ሀይሚዬና ብሩኬ ተጣምረው ማየት ነው የምንፈልገው። ይህን ቀን ነው የምንናፍቀው። አንድ ቀን እውነት ሆኖ እንደምናየው ባለሙሉ ተስፋንን። ሀሳባችሁ ምኞታችሁ ተሳክቶላችሁ በቅርብ ጊዜ ተጋብታችሁ እንደምናያችሁ ባለሙሉ ተስፋንን። ዛሬ ግን የልቤ ነገር እንዴት እንደደነገጠ ድንግጥ ነው ያልኩት። የእውነት ነው የምላችሁ እና በጣም ነው የደነገጥኩት። እንግዲህ የቬሎ ማስታወቂያ ይሆን የቀለበት ፕሮግራም ይሆን የምናውቀው ነገር የለም፣ ግን ልባችን ደንግጧል። የምንመኘውም ቀን ይህንም ስለሆነ ሀይሚዬ ቬሎ ለብሳ፣ ብሩኬ ሱፉን ለብሶ አስባችሁታል? ኦ ማይ ጋድ እንዴት እንደሚያምሩ! እግዚአብሔር አምላክ ምኞታችሁ ሁሉ ተሳክቶላችሁ በቅርብ ቀን ተጋብታችሁ ለማየት ያብቃል። እናንተ የተግባር ሰዎች ናችሁ፣ በወሬ ሳይሆን በተግባር የምታሳዩ እቅዳችሁን፣ ስኬታችሁን እኩል በኩል የምታስኬዱ ስለሆናችሁ እኛ የጨሪቃ ፋሚሊ ቤተሰብ ባለሙሉ ተስፋ ነን። ሀይሚዬና ብሩኬንማ የማይቀር ጉዳይ ነው አይደል እንዴ! እውነት ለመናገር በጣም ደንግጫለሁ። ቤተሰብ ማለት እንደ ደነገጣለ እንደዚህ ነው ራሱ ስላየዋቸው በጣም ደስ ያለኝ ምን እንደው። ፕሮግራሙ ግን በነገ የወንድሙ ፕሮግራም ነው የሰርጉ ፕሮግራም ነው። የብሩኬ ወንድም ታላቅ ወንድም ነገ ያገባል። እልል ነው በቃ ምን ልበላችሁ። እንደ ደስ እንዳለኝ ግን ለምን እንደሆነ እንዴት ልበላችሁ በጣም ደስ ብሎኛል። ሀይሚዬ ቬሎ ለብሳ ብሩኬ ደግሞ ሱፉን ለብሶ እስካሁን ድረስ በቲክቶክም የሆነ እንትን ነበር አለ ፎቶሾፕ እንደዚህ ምናምን ነበር እና እንትን የምንለው እና አሁን ደግሞ እንደዚህ እውነት ሪል ለብሰው ደግሞ ስናያቸው እንዴት ደስ እንደሚሉ እንዴት እንደሚያምሩ፣ ወይኔ እግዚአብሔር ከሰው አይን ይጠብቃችሁ። ምቀኛችሁን እግዚአብሔር የያዝላችሁ። ምኞታችሁ ተሳክቶ እንደዚህ እውነት አድርጎት ለማየት ያብቃል። እኛም የሁል ጊዜ ምኞታችን ስለሆነ ማለት ነው። እና እውነት ለመናገር በጣም ያምራሉ እኮ በጣም ነው ደስ የሚሉት። ሰላም ለእናንተ ውድና የተከበራችሁ ቤተሰቦቼ፣ ሰላም ታድላችሁ። ረሳሁኝ ምን ላድርግ፣ ልቤ ድንግጥ ብሏል። በሀይሚና በብሩኬ ማለት ነው። ቬሎና ሱፍ ለብሽ ሰው ስላየዋቸው ማለት ነው። አብረው አስባችሁታል የሰርጋችን ቀን ነው ብለው ሲፖስቱ እንዴት እንደምንደሰት ያው የሚደሰተው የሚወዳቸው ሰው የሚያከብራቸው ሰው የእነሱን ስኬት የሚመኝ ሰው የእነሱን ትልቅ ደረጃ ደርሶ የሚያይ ሰው በሚያደርጉን ነገር እንግዲህ ደስ ይለናል፣ እኛ ማለት ነው እና የጨሪቃ ፋሚሊ ቤተሰብ ደግሞ በቃ እንደዚህ ሆነው ስለያየናቸው ራሱ እንኳን ደስ አላቸው ማለት እፈልጋለሁ። የእውነት ማለት ነው። በጣም ነው ደስ ያለኝ። እግዚአብሔርን ነው የምላቸው። ደስ ብሎኛል፣ ለምን እንደው አላውቅም። በጣም ደስ ብሎኛል ሀይሚዬና ብሩኬ እንደዚህ በፍቅር ሲመጡ እኔ በጣም ደስ ነው የሚለኝ፣ በጣም ማለት ነው እና በጣም ደስ ይለኛል። ትናንትና ራሱ ጌም ላይ ራሱ ጸጉርህ አያምርም ስትለው ሴቷ ቤቢዬ ከወደደችው ሌላውን አልሰማም ብሏል። አዎ ሚስትህ ከወደደችው ሀይሚዬ ከወደደችው ሌላው ሰው ትርፍ ነው። ዝም ብሎ ነው የሚያወራው ሌላ ሰው እና የእውነት በጣም በጣም በጣም ደስ ብሎኛል። እግዚአብሔር አንድ ቀን ደግሞ እንደዚህ ሪል አድርጎት እውነት አድርጎት ለማየት ያብቃም። የጨሪቃ ፋሚሊ ቤተሰብ እኔንም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ሰብስክራይብ እያደረጋችሁ እንግዲህ እንጠብቃችኋለን። የእኛ ጨሪቃዎች የሚዲያው ድምቀቶች ማለት ነው። መልካም ጊዜ ይሁንላችሁ።